በብሔረሰብ አስተዳደሩ በተደጋጋሚ የሚከሰተውን የምግብ ጦለመቀልበስ የመስኖ ልማት አዋጭነት ያለው ዘርፍ ነው። በአካባቢው ያሉ የውሃ ተጋባ መሬቶችን በመስኖ ለማልማት ከጊዜ ወደ ጊዜ ትኩረት እየተሰጠው መጥቷል። በዋግምራ ብሔረሰብ አስተዳደር ሰቆጣ ወረዳ በ ስድስት ሚሊዮን ብር በአፍሪካ ልማት ዋንግ የተገነባው የጮጮርባ ወይል ፕላስ ካናል መስኖ ፕሮጀክት ተጠናቆ አርሶ የመስኖ ተጠቃሚ እያደረገ ነው። ከ15000 በላይ የመስኖ ፖቴንሻል መኖራቸውን አስታውሰው እስካሁን 2100 የሚሊዮን መስኖ አውታር እንድተሟላላቸው ከብሔረሰብ አስተዳደሩ መስኖና ቆላማ አካባቢ መምሪያ የተገኘ መረጃ ይጠቁማል። ቃላይ እንደ ብሄረሰብ አስተዳደር ወደ 15998 አካባቢ የመስኖ ፖቴንሻሎች አሉ። ከዚህ አካባቢ ወደ 201ቶ 2165 አካባቢው የመስኖ ፕሮጀክት የተሰራላቸው ወይም የመስኖ አውታር ያላቸው የመስኖ ተቋማት ናቸው ያሉን ከእነዚህም ውስጥ አጠቃላይ ወደ እንደ ብሄረሰብ አስተዳደር በ2016 ዓ ም የከፍተኛ የሆኑ በክልሉ አንድ 15 የሚሆኑ የመስኖ ተቋሞች በአፍሪካ ልማት ባንክ ፕሮጀክቱ ሲገነቡ ከርመዋል። ይሄ አሁን የምንገኘው ሀሙሲት ቀበሌ ጮጮርባ የመስኖ ፕሮጀክት ነው። በ2016 ከተፈቀዱት ፕሮጀክቶች እና በዚህ አመት የተጠናቀቀ ፕሮጀክት ነው። በመሰረቱ ሲገነባ ከርሞ አጠቃላይ ወደ 67 አካባቢ ምናምን ፐርሰንት ከደረሰ በኋላ አሁን ያጠናቀቅ ነው። መቶ ፐርሰንት የተጠናቀቀ የመስኖ ፕሮጀክትን እንደምታዩት አሁን አገልግሎት እየሰጠ ያለ ማህበረሰቡ ተጠቃሚ ሆኖ ወደ ስራ የገባበት የመስኖ ፕሮጀክት ነው። በስምንት ሄክታር መሬት ላይ ለአስራ አምስት አርሶ አደሮች ቲማቲም፣ ሽንኩርትና አበሻ ተክልት በመጀመሪያ ዙር መስኖ እያለሙ ይገኛሉ። ከተረጅነት ለመውጣት በአመት ሁለት ጊዜ አመርቶ ኑሮ ማሻሻል የአርሶ አደሩን የመስኖ ተጠቃሚነት እንዲያድግ እያደረገው ነው። አስራ አምስት አርሶ አደሮች ናቸው ተጠቃሚ የሆኑት። ስምንት ሄክታር ነው እየለማ ያለው። አሁን እንደምታየው ከጀርባችን ያለው የሚለማ ሁሉ በአፍሪካ ልማት ባንክ እና በሰቆጣ ቃል ኪዳን ስምምነት በዲክላሬሽን በሱ በጀት ድጋፍ የተሰራ ካናል ነው። 17 ሚሊዮን በጀት ተበጅቶለት የተሰራ ካናል ነው። በዘንድሮ አመት ወደ ስራ ይግባን ብለን ነበረ። በአጋጣሚ ሆኖ በጣም በአሪፍ ሁኔታ ወደ ስራ የገባበት ሁኔታ ነው ያለው። የስራ እድል የተፈጠረላቸው ይህ ካናሉን ተከትሎ የወል መሬቶች ነበሩ። እነሱን ለሰላሳ አንድ ወጣቶች ለአምስት ሴቶችና ለሀያ ስድስት ወንዶች በመቶ ሀምሳ ካሬ ሜትር በዛ ሰጥተናል። ከዛ ውጭ እዚህ እየለማ ያለው መስኖ ላይ ቲማቲም አለ፣ ሽንኩርት አለ፣ አብሽ አለ። እንደገና ደግሞ እንደምናየው እዚህ ጋር እንትናለን። ይሄ ምን በቆሎ አለ። አርሶ አደሮቹ ያው እንግዲህ እንደ መስኖ ምን አይነት ጠቀሜታ እንዳለው ቢያንስ ከተረጅነት እንዲወጡ በተደጋጋሚ እንዲያመርቱ፣ በአመት ሁለት ጊዜ ማምረት እንደሚችሉ ውሃ ዝም ብሎ እየፈሰሰ የነበረው ይሄ ካናል በመምጣቱ እነሱ አሁን በጣም ደስተኛ ናቸው። እንደምታዩት ይህን አሁን አንደኛ ዙር ነው እያለሙ ያሉት። ሁለተኛ ዙር ደግሞ ይህንን አንስተው ወደ ሁለተኛ ዙር የሚገቡበትን መንገድና አጋጣሚ ከተለያዩ ፕሮጀክቶች ጋር የዘር ወይም ደግሞ የሙያ ድጋፍ ለማድረግ እኛም ያለውን ሙያ ድጋፍ እያደረግ ያው መስኖ ማልማት ጥሩ አጋጣሚ ተፈጥሮ ልናን አሁን ዚህ ይሄ በተሰራው ካለን መሰረት ያው ይህን ልናለማችለናል። ጥሩ አጋጣሚ ነው ለኛ። እኔም በሌላ በሰው ሀገር ነበር ስራ የነበረው። ይህን አጋጣሚ ስሰማ ነው ወደዚህ ወደ ተወለድኩበት ቦታ መቼ ይህን እየሰራው ነው ያለሁት። በጣም ቆንጆ ነው ያለው። ልምዱንም ከይቀደም ስለማቀው ያው እንግዲህ ይህን ለማለ መችለናል ካላኑ ጥሩ ነው ያለው በጣም። አሁን ውሀው አሁን በዚህ ሰአት ራሱ አሁን ያለንበት ውሀ ቀንሰ የሚባልበት ሰአት ነው ያለ ነው፣ ግን ውሀው አሁን ካላኑ ቢጨምር የሚል ነው እንትን ያለ ውሀው አቅም በላይ ስለሆነ ው እየፈሰ ነው ያለው። በዚህ ያለ አሁን እየፈሰ ስለሆነ ያለው ቢጨምር ካላኑ ቢራዘም የቀሩ መሬቶች ቢካተቱ ጥሩ ይመስለኛ ንደ በአፍሪካ ልማት ባንክ ከ17 ሚሊዮን ብር በላይ በሆነ በጀት የተገነባው የሰቆጣ ወረዳ 03 ቀበሌ የጮጮርባ ዊር ካናል ፕሮጀክት ተጠናቆ 15 አርሶ አደሮችን በመስኖ ተጠቃሚ እያደረገ ይገኛል።